የደቡብ ኢትዮጵያ በአዲሱ የክልል አደረጃጀት ከተዋቀረ በኋላ ስድስት የልማት ድርጅቶችን አቋቁመዋል። ከስድስቱ አንዱ የኛ የኮንስትራክሽን ስራዎች ኮርፖሬሽን ነው። ስለዚህ ዋናው አላማው በክልል ውስጥ ያሉትን በተለይ በተለይ ከመንግስታዊ የሆኑ ፕሮጀክቶች እና በግል ሴክተሮችን በመሳተፍ ይሄ ከግንባታ መጓተት ጋር ተያይዞ በተለይ ቶሎ ገንብቶ ከመጨረስ እና ከኢንዱስትሪ ኮንስትራክሽን ኢንዱስትሪ ውስጥ ያሉትን ጋፖች ዘርፈ ብዙ የሆኑ ጋፖች አሉ። እነዚህም ለመሙላት ታስቦ የተቋቋመ ድርጅት ነው። ዋናነት አላማዎቹ በየወረዳዎች በዞን እና በከተማ ደረጃ እንዲሁም በክልል ብሎም አልፎ ከክልሉም ውጪ በግንባታው ዘርፍ በመንገድ፣ በህንፃ በተለይ በተለይ ይሄ የአይሮፕላን ማረፊያዎች፣ ደረቅ ወደቦች ና ከውሃ ነክ ውጭ ያሉ የጥገና ስራዎችንም ጨምሮ እንዲሰራ ና ትርፋማ ሆኖ በቀጣይ የክልልንም ኢኮኖሚ እንዲደግፍ ና በተለይ በኮንስትራክሽን ዘርፍ ውስጥ ያለውን ጋፖች በመሙላት እንደ ክልል የታቀዱ እቅዶችን እንደ ሀገር ያሉ እቅዶችንም እቅዶችን ከማሳካት አንጻር የራሱን ድርሻ እንዲወጣ የተቋቋመ የመንግስት የልማት ድርጅት ነው ማለት ነው። በተለይ በተለይ ከዋናው በፕሬዚዳንት ጽፈት ቤት በኩል የሚሰጡን ፈጠን ያሉ ታስኮችን እንሰራለን። ውለታዎችን ገብተን ከክልል ተቋማት ጋር ስራዎችን እንሰራለን። በከግልም እንደዚሁ የሚሰጡንን አንዳንድ ስራዎችንም እያከናወን እንገናኛለን፣ ማለት ነው። አሁን ባለው ሁኔታ ያው እስካሁን ያከናወንናቸው 14 አካባቢ የሚጠጉ ፕሮጀክቶች ነበሩ። ከነዚህ ፕሮጀክቶች መሀል አንድ አምስት የሚሆኑ ፕሮጀክቶችን ሰርተን አስረክበናል፣ ጨርሰን ማለት ነው። በብዛት ፕሮጀክቶች ላይ ያው የድርጅቶች የሚታሙበትን በፍጥነት ሰርቶ የማስረከብን ክፍተቶች በሞላ መልኩ የተደራጀ ተቋም ስለሆነ አንዱ የሰራናቸው ብለን ጨርሰን ያስረከብናቸው ፕሮጀክቶች የኤቢሲ ስቱዲዮ የሲቪል ስራዎችን እኛን ሰርተን ያስረከብ ነው። ወላይታ ሶዶ ቅርንጫፍ፣ ሌላኛው የጌዶ ዞን በጌዶ በዲላ ከተማ ያለ የጌዲዮ ማህበረሰብ ቴሌቪዥን እንደዚሁ ስቱዲዮ ስራዎችን ሰርተን አስረክበናል። በሌላው ያው በጂንካ ቀመደካ ማያረጋያን ቤትንም ሰርተን አስረክበናል። በዚህ በተያያዘ በርእሰ መስተዳደር አካባቢ የእንግዶች ማረፊያ እና የስማርት ሩም አሁን እየተሰራ ያለውንም የሪኖቬሽን ስራዎች የውስጥ ለውስጥ ለስማርት ለአይሲቲዩ ሲስተም እንዲያመች እየሰራን ያለ ነው ማለት ነው እና እነዚህ ከ13 ከአስራ አራት ፕሮጀክቶች መሀል ሰርተን ያስረከብናቸው ናቸው። በቅርቡ እስከዚህ ሰኔ ድረስ ሰኔ አጋማሽ ድረስ ሰርተን የምናስረክባቸው የሚጠናቀቁ ፕሮጀክቶች አሉ። እነሱንም ለመጥቀስ ያህል በዳሰነች ወረዳ በጎርፍ ሙላት ከአካባቢያቸው ለተፈናቀሉ ወንድሞቻችን ዳሰነች ወረዳ ላይ እየሰራን ያለ ነው በክልሉ አደጋ ስጋት አመራር በኩል እየተሰራ በእነሱ መሪነት እየሰራ ነው ያለው ፕሮጀክት አለ። እዛም የሰዎች ጤና ኬላና የእንስሳት ጤና ጣቢያ አለን። እሱንም ያው ርክክብ እናደርጋለን። ጨርሰናል። ያው ፎርማል ርክክብ ማድረግ ነው የቀረን። ከዛ ውጪ እንደዚሁ በመሬት መንሸራተት ምክንያት የተጎዱ ወንድሞቻችን በገዜ ጎፋ ላይ አሁን ሰብሰብ ብለው ባሉበት ቦታ ቡርዳ መንደር ላይ በተመሳሳይ የገበሬዎች ትልልቅ ብዙ ሰፋ ያሉ ገበሬዎች ያሉበት ነው። ያ ገበሬዎች ማሰልጠኛ ኤፍቲሲ የምንለው እና እንደዚሁ የእነሱን እንስሳት የሚታከሙበት ጤና አኬላ፣ እሱም የፊኒሽንግ መስታወት መቅጠም እና የተወሰኑ ለቀማዎች ስራ ሲኖች ነው የሚቀሩን። እነዚህም በቅርቡ የምናስረክባቸው ናቸው። ከዛ ውጭ የሶዶ ኮሚኒኬሽን ቢሮም እንደዚሁ ሪኖቬሽን ስራዎችንም እኛውንን ሰርተን ያስገባ ነው ማለት ነው የገቡት ና ስለዚህ በስራ ላይ ብለን የምናስባቸው እና በጥሩ ፕሮግረስ ላይ ናቸው ብለን የምናስባቸው ፕሮጀክቶች አሉ። ለምሳሌ በጌድዮ ዞን ዲላ ከተማ የመግቢያ በር ፕሮጀክትም አለን። እነዚህ በአጠቃላይ አክቲቭ ሆነው ሁሉም ፕሮጀክቶቻችን በአሁኑ ሰዓት በጥሩ ሁኔታ ላይ ነው ያሉት ማለት ነው። በተባለው ሰዓት እና በተባለው የዋጋ በገባ ነው ኮንትራክት መሰረት እያስረከብን ነው ያለ ነው። ከዛ ባለፈ ድርጅቱ መንግስታዊ የሆነ የልማት ድርጅት እንደመሆኑ መጠን የህዝብ ፍላጎት የህዝብ የልማት ጥያቄዎች አሉ። ስለዚህ ይህንን ቶሎ አድሬስ ማድረግ ስለሚያስፈልግ ከእንደ መንግስት ስለሆነ ፕሮጀክቶችንም ታሳቢ አድርገን የምንመራው እነዚህ ነገሮች መሰረታዊ ናቸው። ፕሮጀክቶችን ቶሎ ለማጠናቀቅ ማለት ነውና ዘርፉ ተግዳሮት የሚሆኑት ያው አንዱ የገበያ የዋጋ ንረቶች አሉ። ይሄ የዋጋ ንረት ይህ የተገማች የሆነ የኮንስትራክሽን ግብዓት የዋጋ መጨመር አለ። ይሄን ያው እንደ ሀገር ያለ ቻሌንጅ ቢሆንም እሱ የሚፈታበት አንዱ ቶሎ ጀምሮ ቶሎ መጨረስ ነው። ያው እነዚህም የእኛ ጋር ቢመጡ ሶስት አድቫንቴጆች አሉ። አንደኛ የመንግስታዊ የልማት ድርጅት እንደመሆኑ መጠን ኃላፊነት ተሰምቶ ነው የምንሰራው እንደ ሌሎቹ አድቫንስ ወስዶ መሸሽ ከጥራት እና ኳሊቲውን ቀንሶ ከመስራት እዛ ውስጥ ይሄ ተቋም የለበትም። የጋራንቲም የሚወስደው የክልሉ መንግስቱ ስለሆነ እነዚህን ታሳቢ በማድረግ በተለይ በተለይ ይሄ ጀምሮ ፕሮጀክቶችን ባልተገባ መንገድ የፕራይስን ስካሌሽን ሌሎች ሌሎች ጉዳዮችን እና የቫሬሽን ሰፕልመንተሪ እየተባሉ ፕሮጀክት እያጓተቱ ከመሄድ ከግሉ ዘርፍ በግል ከሚንቀሳቀሱት በተሻለ መልኩ የሚሰራ ድርጅት ስለሆነ በደንብ አውቀውን በደንብ ተጠግተውን መጠቀም እንዲችሉ አንደኛ እንዲጠቀሙት ያው መልክት አስተላልፋለሁ። ይህንን ኮርፖሬሽን በሁለት እግሩ ቆሞ አሁን ባላለው ደረጃ ከፍተኛ የሆነ አስተዋጽኦ ሲያደርጉ የነበሩ ከሪሰ መስተዳደር ጽህፈት ቤት በተመሳሳይ የክልሉ ፋይናንስ እንዲሁም ቦርድና ቦርድ አባላት ሙሉ ስታፍ ጨምሮ ትልቅ አክብሮት አለኝ። ምክንያቱም ከተቋቋመ አንድ አመት ባይሞላው ሳይሞላው ወደ 14 15 የሚጠጉ ፕሮጀክቶችን ወስዶ ከአምስት ፕሮጀክቶች በላይ ያስረክበናል። ሌሎቹም እንደዚሁ በቅርቡ ምናስረከባቸዋሉ። ይሄ ድጋፋቸው እንዳይለየን የሚል ነው። ከዛ ውጭ ሌሎች መንግስታዊም ሆነ መንግስታዊ ያልሆኑ ቶ ግለሰብም ሊሆን ይችላል። ማንኛውም ሰው ከውሃ ስራ ውጭ ያሉ ስራዎችን የኛ ተቋም ይሰራል። ስለዚህ ይህንን አሁን ባለው የኮንስትራክሽን ፍጥነትና የዋጋ በገባ ውል መሰረት ሰርቶ ማስረከብን ባህል አድርጎ እየተንቀሳቀሰ ያለ ድርጅት ስለሆነ የክልሉን መንግስት እንደ ማንኛውም የልማት ድርጅት እየተደረገልን ያለው ድጋፍ ተጠናክሮ እንዲቀጥል መልክቴን አስተላልፋለሁ።